እንግዲህ ሰው ወደ ትዳር እየገባችሁ ነው። እንግዲህ ከአንድነት ወደ ሁለትነት፣ ከብቸኝነት ወደ አብሮነት ወደ አንድ ላይ በመሆን ብቻ ከመብረር በጋራ መብረር ሁሉ እነዚህ ነገሮችን ሁሉ አሁን ቴስት ልታደርግበት ጊዜ ነው። አንድ ላይ ከመሆን አኳያ ደግሞ የሚገቡ ነገሮች ምንድን ናቸው የሚሉትን እንደ አባትነት የማቃትን ትንሽ ነገር ህይወት ያስተማረችኝን ነገር ደግሞ ልላችሁ እፈልጋለሁ እና እኔ ከሁሉም ከሁሉም በመጀመሪያ ሰው አብሮ ሊኖር የግድ ከሆነ መጀመሪያ ፈሪሄ እግዚአብሔር በሁለታችሁም ልብ ውስጥ ማደር መቻል አለበት። እናንተም ህይወት እያንገራገጨች ያመጣችሁ ባህሪያት አላችሁ። ትንሱም በህይወት ዙሪያ ስታድጌ የያሲሁ ባህሪያት አለ። አላዛርም እንደዚሁ በህይወት ዙሪያ ስንትንገራገጭ ስትመጣ የያዝከው ባህሪ አለ። እነዚህ ሁለቱ ባህሪዎች ደግሞ መታረቅ አለባቸው አይደል? ሁለቱ ጓደኛ፣ ሚስት ጓደኛ፣ ባል ጓደኛ፣ እህት ወንድም፣ ባል ወንድም፣ እህት ሚስት ሆናችሁ መኖር አለባችሁ ነው አንድ የሚሆኑበት

ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ውድ ልዩ ድንቅ ሽኔላውራ ምንድነው? አታውራም ድንቋል። ውድ እና ድንቅ የሆናችሁ የእኛ ቤተሰቦች እኛ አለን፣ እግዚአብሔር ይመስገን። ሰላም ቢያችኋ ሰላም፣ ሰላም ውዴኛ እንቁ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ቆይታ እንዴት ነው? በጣም አሪፍ ነው። እኛ ጋር እንግዲህ አሪፍ ጊዜ እያሳለፍን ነው። ከምንም በላይ ደግሞ ያው ዛሬም እንዲህ በማይክ እኔ ሙቀት ነው አልቻልኩ። ሀዋሳ ትሞቃለች፣ ጌታ መድኃኔ አዲስ አበባ ለምዳ ወደዚህ መምጣት ከባድ ነው። በጣም ሀዋሳት ደስ ብትለው ክረምት ነው። ክረምት ላይ አየሩ ቀዝቀዝ ይላል፣ ይሻላል። አሁን በቃ እንዴት በቃ እኔ ቲሸርቴን ሁላ ባወልቀው ደስ ይለኛል፣ ግን በቃ አልቻልኩት። እና ታወልቃለች፣ ይሻላል። የጌሾ ረገጣ ነው የሚያደርጉ ቤተሰቦች። ዛሬ እንግዲህ ትልቁ ቀናችን ነው ዛሬ። እግዚአብሔር ይመስገን እግዚአብሔር ፈቅዶ እግዚአብሔር ብሎ አንድ ነገር ፈጽመናል። አዎ በኔም በኩል የነበሩ ሰዎች ነበሩ። ማለት አሁን ነገሩ ከተካሄደ በኋላ ነው እነሱ ጋር ያመጣ ነው ያ ፕሮሰሱን ሙሉ እንትላላል ነው እንዴ? ፕሮሰሱ ላይ ማ ትናንት እኮ አልነበርንም። አንቺም ሁለት ሰው ይዘሽ መጥተሽ ነበረ እኔም ሁለት ሰው ይዤ መጥቼ ነበረ እና ብዙ ነገሮች ተከናውነዋል። ግን ደግሞ ያው ዛሬ ነው አልቆ እጃችሁ ይገባል የተባለው አደለ። እና እሱን ለማምጣት እንግዲህ ማዘርና ፋዘር ሄደዋል። እኛ እስከዛ ኢንትሮ ንግባ ብለን ነው የመጣነው። ሁሉ ነገር ጨርሰን የእነሱ ፍርሚያ ብቻ ምናምን ነበር የሚያልቀው እና እነሱ ይዘውልን ይመጣሉ ነገር ይገወል። በቃ አሁን እኔ ግን ብቻዬን ነው የምኖረው። ቤተሰቦች፣ ለብዙ ጊዜ ስመኘው የነበረው ሳስበው፣ ሳቅደው እግዚአብሔር ቢያደርግልኝ ቢሆንልኝ ብዬ ስመኘው የነበረውን ነገር ዛሬ ያገኘሁት ይመስለኛል። ምክንያቱም ትልቅ ነገር ነው። ከአንድም ከአንድ ምን ሁለት መድኃኒቱ፣ ከአንድ ብርቱ ሁለት መድኃኒቱ። አንድማ ብርቱ ከሆነ ለምንድን ነው መድኃኒቱ? ከአንድ ብርቱ ሁለት መድኃኒቱ፣ እንዴት ከአንድ ሰው ብርቱ ከሚሆን ሁለቶቹ መድኃኒት ናቸው? ነው አላውቅም፣ እንደዚያ ብ ስለማይገባኝ እኮ ነው። አንድ ብርቱ ሁለት መድኃኒት ነው የሚባለው፣ እኔ ገብቶኛል አንድ ሰው ከመሆን ሁለት ሰው መሆን ይሻላል። ዋናው ሀሳቡ እሱ ነው። ከአንድ ሰው ይልቅ ሁለት መሆን የተሻለ ነው። በጭንቀታችሁም፣ በሁሉ ነገር እግዚአብሔር ሲፈቅድና እግዚአብሔር ያንን ነገር ሲያደርግላችሁ እጅግ በጣም ያስደስታል። እና ዛሬ እንግዲህ እንደ ፈጣሪ መልካም ፍቃዱ ነው ማዘርና ፋዘር መተው ሁለታችንን እንግዲህ ምን ሊያደርገውን እንዳስቡ አናውቅም። ያው ሁለትናቃለን እኮ አድርገሃል እንዲመጣ እኮ ለቤተሰቦች አሁን አንናገርማ ሳያዩት አንድ ላይ ማሳየት ነው እንጂ አለብን። ስለዚህ አሪፍ ነገር እንዳለን ተስፋ አለን። ሁላችሁም ደግሞ ይህን ነገር ስትጓጉለት የእኛን ነገር ለማየት የእኛን ነገር ፍሬውን ለማየት ብዙ ሰዎች ጓግታችኋልና እንግዲህ ወንዲ እንዲያልን እየተራመድን ቀስቀስ እያለን በዳዴም ቢሆን በሩጫም ቢሆን እየሄድን ስምንት ወር ነና፣ በስምንት ወር እንግዲህ ብዙ ተአምር በህይወታችን ላይ ተፈጥሯል። እግዚአብሔር በብዙ ረድቶናል፣ በብዙ አግዞናል። ብዙ ነገሮች ተቀይረዋል። ብዙ ነገሮች ካሰብነው በላይ ሆነዋል። አይደለም እሱን ካገኘሁ በኋላ ብዙ ነገር ፊቴ እራሱ ያስታውቃል እኔ ምቾት ላይ ነው። እሷ ካገኘሁ በኋላ አንድ አስር ኪሎ ነው የጨመርኩት። አሁን እንግዲህ ለመክሳት እየሞከርኩ ነው። አሁን ደግሞ እኔ ራሴ ማስገብቼ እንሁም የሆነ ቀን ቀርጽ ጀምሯል። ይዘው ስፖርተኛ ሆኗል። ሸንቀጥ ብሎ በን አልገባም። የተቀየረ ነገር የለም። ለእኔ ነው የሚታይ የሌለው እሱ አይታያቸውማ። የሚታይ ብቻ የሆነ አሪፍ አሪፍ ነገሮችን እያስተካከልን ነው። ግን ደግሞ ቤተሰቦች ሁሉ ነገር የሚሆነው በማን ነው? በእግዚአብሔር እርዳታ ነው። እግዚአብሔርን ታመኑት። እግዚአብሔር በፍጹም ልባችሁ የምሪ ነው። በፍጹም ልባችሁ ጠይቁት። እሱ ከማንም በላይ ይሰማናል። የእኛ አምላክ የሚሰማ አምላክ ነው እና ሕይወታችሁን መንገዳችሁን ያቀናል እና የኔና ያላዛርን መንገድ እንዳቀናው የእናንተንን መንገድ ያቀናዋል እግዚአብሔርና ሁሌም ጥሩ አስቡ፣ ጥሩ ነገር በቃ፣ ሁሌም ጥሩ የሚያስብ ሰው ማይሆንለት ነገር የለም። እውነት የምሬ ነው። ልባችሁ ሁሌም ንጹህ ይሁን፣ መልካም ይሁን፣ ለሰዎች መልካም የምታስቡ አድርጉ፣ ምክንያቱም መልካም ነገር እንዲገጥማችሁ ማለት ነው። መጥፎ ነገር እያሰባችሁ ስለሰው ምናምን ጥሩ ነገር ይገጥማቸዋል ማለት ከባድ ነው አይደል? ሁሌም መልካም ሰዎች መልካም ነገር ነው የሚያጋጥማቸው። ምናልባት መጥፎ ነገርም ሊያጋጥማቸው ይችላል። ያ ነገር ደግሞ ፈጣሪን ለማስተማር የሆነ ነገር ያን አይታችሁበት እንድታልፉ የሚፈልገው ወይ ይኖራል። እና ግን ደግሞ ሆኖም ቀረ እናንተ መልካም እስከሆናችሁ ድረስ መልካም የማይሆንበት ምንም ምክንያት የለም። በእግዚአብሔር መታመን ነው እና እግዚአብሔር ይመስገን ስለ ሁሉም ነገር፣ ስለ መጥፎ ነገራችንም ቢሆን፣ ስለ ጥሩም ስላሳለፍናቸው። እኛም ደግሞ በህይወት ኖረን ብዙ ነገር አሳልፈናል አደለ በዚህ ማለት ያለፉ ታሪኮችም ይኖሩናል አለን። ስለዛ እግዚአብሔር ይመስገን ምክንያቱም ከዛ ነገር እንድንማርበት ነገ የተሻለ እንድንሆንበት ያደርገናል። እና እግዚአብሔር ይመስገን ስለሁሉም። ፈጣሪን ሁሌ ማመስገን አንርሳ አ ብዙ እውነት ነው። ቤተሰቦች ከምንም በላይ ፈጣሪ ማመስገን መርሳት የለብንም እኛ መስገኝ ሆነን ሳይሆን ጥቂት በሞከርነው ነገር ላይ እግዚአብሔር ደግሞ እየጨመረልን እያገዘን እያገዘን ይመጣል። ለዛሬዋ ቀን ደርሰናል። ምንም እንኳን ባይጨመረልን መኖራችን ራሱ ትልቅ መጨመር ነው። ከትላንትና ምን ተነፍሶ አየር ዛሬ የተሻለችናት ሁሌም ነው የምለውና ከትላንት ዛሬ የተሻለችናት ሁም ከትላንት ዛሬ የተሻለችናት ና ሁሌም አመስጋኝ እንሆን ማለት በአማረርን ቁጥር ምሬት ነው አደላ የሚሆነው የሆነ ሰው በአማረረ ቁጥር በቃ የሆነ ምክንያቱም አንደኛ ሴጣን ይሰማል። ያ ምሬታችንን ይሄ ነው እንደዚህ ያስለቀሳት ይልና ደግሞ የበለጠ ያስለቅሳታል። እግዚአብሔር አይደለም እኮ ያንን ነገር የሚያደርገው፣ ሴጣንም ስለሚሰማን ምክንያቱም አየሩ ላይ ሴጣንም ስላለ ማለት ነው። የሚሰሙ ሌሎች ነገሮች ስላሉ እና ሰይጣን ሸይጣን ይሉታል አይደል እንትኖች፣ በሙስሊሙ ሸይጣን በክርስቲያን ሰይጣን እንላለን። እና ጂኒ፣ ያ እንዳይሰማን ሁሌም ማንኛውም ቤተሰቦች በፋሚሊ እንግዲህ ልክ እንደመጡልን አብረናቸው የምንቀበላቸው ነገር ያለ ይመስለኛል። ስጦታ ለእናንተ ለውድ ቤተሰቦቻችን የምናሳያችው ልዩ ነገር አለ። ይሄ ነገር ማለት ብዙ ነገራችን ስናሳያችሁ ደስተኛ ትሆናላችሁ አደለ? ያንን ደስታ ለመፍጠር ነው። ምክንያቱም ደስ እንደሚላችሁ ስለምናውቅ ነው እንጂ ዝም ማለት እንችል ነበረ። ግን ደግሞ ገና ስንጀምር እኔ እና እሱ ፍቅር ውስጥ ሳንገባ እንኳን ስታጣምሮ ነበር። ያ የእናንተ ፍሬ ስለሆነ ያንን ፍሬያችሁ እንድታዩ በሚል ነው እና መልካም ፍሬዎቻችሁ የእናንተ የዘራችሁት ነው እና እናንተ ያገዛችሁን የደገፋችሁን የእናንተ ፍሬ ነው እና ይሄን ነገር እንድታዩልን ከመፈለግ አንጻር ነው እና ጥቂት ደቂቃ አብረናቸውን ጠብቃቸውና ወደ ጉዳያችን መንገባ ይመስለኛል ይመስለኛል ሰላም! አቤት ቤተሰቦች መጥተዋል። ቆይ ቆይ ቆይ እናንተን በጉጉት እየጠበቀን ነው። እንግዲህ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አለሁኝ። ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? እንዴት ነው ጤናችሁ? ሰላማችሁ እንዴት ነው? ሁሌ ሰላማችሁ ብዝዝት እንዲልልኝ እየሰመኘሁኝ፣ ይኸው ዛሬ ደግሞ ከቸች ብዬላችሁ ምንድን ነው የምጠብቁት? እኛ እንደ ስጦታ አላችሁ፣ እናንተም ብዙ ስጦታ አላችሁ ብላችሁን፣ አለ ያው ብዙ የደከምንበት ነገር አለ። ስለዚህ ምንድን ነው ስጦታችን፣ ስጦታችን እንድትሰጡን ነበር ነው፣ እንደ ቅድሚያ ስጦታው ነው እንደ ሚቀድመው ቅድሚያ ስጦታ በመጀመሪያ ደረጃ እንግዲህ እንዴት አገኛችሁት እንደው? ለመጀመሪያ ጊዜ ያን ፕሮሰስ ሁሉ አልፈን እንግዲህ ወደ ዋናው የገባን ነውና በዛ ሂደት እንግዲህ እናንተ ምን እየተሰማችሁ ነው? እስቲ እንዴት ነው ከባለፈው ጋር እስተነጻጽሩ። አሁኑ ህይወት እንዴት ነው? የጣፈጠ እየመጣ ነው ከዛ ከባለፈው እንዴት ነው ምሩ? ምንድነው መሰለ ያው እንግዲህ ትናንትና ደግሞ ይሄንን ጉዳይ በማስጨረስ በጣም ስንለፋ ውለናል። አይደል እንዴ እንደምታውቀው ከኛ ጋር ሽማግሌዎች ከኛ ጋር ነበሩ። በአላዛር በኩል ሶስት ሽማግሌ፣ አንተ እኔ ሆነን ደግሞ በጣም ስንደክም ውለናል። እግዚአብሔር ይመስገን ድካማችን ከንቱ አልቀረም። አሳክቶልናል። ተሳክቶልን መተናል። እኛ ግን ይህንን ነገር ከመስጠታችን በፊት የእናትና የአባት ምክር ያስፈልጋቸዋል መሰለኝ። እነዚህ ልጆች አዲስ ተጋቢ ናቸው። ገና ደግሞ አሁን አብሮ ለመኖር ምዕራፉን ሊጀምሩ ነው። የሰው ልጅ ደግሞ አብሮ ሲኖር ምን አይነት ቻሌንጅ አለ? ምን አይነት ነገር ሊገጥማቸው ይችላል? ምንን ነገር ከትዳር ውስጥ ማስወገድ አለባቸው የሚለውን ነገር ከወላጅ መመከር አለባቸው። መሰለስቲያን ተበላቸዋል። እውነት ነው። እንግዲህ በእርግጥ የነሱን ሪያክሽን ነገሩን ብያቸው አልነገሩ፣ በኋላ ሊነገሩ ፈልገው መሰለኝ። ይሁን እንግዲህ፣ ሰው ወደ ስዳር እየገባችው ነው። እንግዲህ ከአንድነት ወደ ሁለትነት ከብቸኝነት ወደ አብሮነት ወደ አንድ ላይ በመሆን ብቻ ከመብረር በጋራ መብረር ሁሉ እነዚህ ነገሮችን ሁሉ አሁን ቴስት ልታደርጉበት ጊዜ ነውእና ከአንድ ብርቱ ሁለት መድኃኒቱ፣ እንደዛም ይባላል። ከአንድ ብርቱ ሁለት መድኃኒቱም ይባላል። ለዚህ ደግሞ ያበቃችሁ መቼም ፈጣሪ እግዚአብሔር ነው ሰው ብቻውን ሊኖር አይገባውምና የግድ የትዳር አጋር ያስፈልጋል ወንድም ለሴትም። እናንተ ደግሞ እግዚአብሔር እስካሁን ድረስ ጠብቋችሁ በረከቱን አፍሶባችሁ የፍቅርን ውጣ ውረድ ያሉትን አሳልፏችሁ አሁን ደግሞ በአንድ ልብ አዘጋጅቷችኋል እና ይሄ አንድ ስቴፕ ነው። በጣም ትልቅ ነገር ነው። እግዚአብሔር ክብሩ ይስፋ ለዚህ ያበቃችሁና ምንድን ነው በትዳር ህይወት ውስጥ ከዚህ ቀደምም አንዳንድ ጊዜ እንዲሁ ለዚህ ጊዜ የሚያበቃችሁን ያህል ምክር ሰትናቸው አቃለሁ። በፊት ከዚህ አሁን ደግሞ አንድ ላይ ከመሆን አኳያ ደግሞ የሚገቡ ነገሮች ምንድናቸው የሚሉትን እንደ አባትነት የማቃትን ትንሽ ነገር ህይወት ያስተማረችኝን ነገር ደግሞ ሌላችሁ ፈልጋለሁ እና እኔ ከሁሉም ከሁሉም በመጀመሪያ ሰው አብሮ ሊኖር የግድ ከሆነ መጀመሪያ ፈሪሄ እግዚአብሔር በሁለታችሁም ልብ ውስጥ ማደር መቻል አለበት። ሰው የሚከባበረው መጀመሪያ የሚያምነውን እግዚአብሔርን ሲያከብር ለእሱ ለሱ ሲገዛ ለቃሉ ሲገዛ አብሮ ለመኖር የመጀመሪያውን ስቴፕ አለፈ ማለት ነው። ስለዚህ ምንጊዜም በህይወታችሁ እግዚአብሔርን ማመስገን እግዚአብሔር ላደረገላችሁ ነገር እዚህ ድረስ ስላመጣችሁ ሁሌ ማመስገን በሁለታችሁ ልብ ውስጥ ይሄ መጠንሰስ መቻል አለበት። እና እግዚአብሔርን ስታከብሩ ባልሽን ታከብሪ አለሽ እግዚአብሔርን ስታከብር ሚስትህን ታከብራለህ ማለት ነው። እና የመጀመሪያው ይህንን አስተሳሰብም እግዚአብሔር ስለተከለላችሁ እግዚአብሔርን ማመስገን መቻል አለባችሁ። ኦልዌይስ፣ ሁሌ ካፋችሁ ሊለይ አይገባም ማለት ነው። ያ ከሆነ እንግዲህ ወደ ትዳር ገብታችሁ በአንድ ቤት፣ በአንድ ጎጆ፣ በአንድ ጣራ ለመኖር ስታስቡ የመጣችሁበትን ነገር ደግሞ ማሰብ ያስፈልጋል። የመጣችሁበት እንዴት ነው የመጥቼ እዚህ የደረስኩት የሚለውን የኋላችሁን ስታስቡ ሁለታችሁም ህይወት እያንገራገጨች ያመጣችሁ ባህሪያት አላችሁ። ትንሱም በህይወት ዙሪያ ስታድጊ የያዝሽው ባህሪ አለ። አላዛርም እንደዚሁ በህይወት ዙሪያ ስንትንገራገጭ ስትመጣ የያዝከው ባህሪ አለ። እነዚህ ሁለቱ ባህሪዎች ደግሞ መታረቅ አለባቸው። አለ ሁለቱ የተለያየ ባህሪ ሆኖ አብረን እንኖር ማለት አይቻልም። ስለዚህ እነዚህ የተለያዩ ባህሪዎች ደግሞ አንድ ሊሆኑ አንዱ ያልተገባ ባህሪውን መጣል አለበት። ቦዲያ ወገንም ያለው ይሄ ነገር የማይመቻት ከሆነ ያንን ባህሪ መጣል አለብን ብለን ኮመን ባህሪያችሁን ደግሞ ማበልፀግ ያስፈልጋል ማለት ነው በቃ። ምክንያቱም እነዛ ባህሪያዎች የብቻ ነበሩ አሁን ደግሞ በጣምራ ሊሰሩ አልቻሉም። ስለዚህ በሌላ ቀመር መቀየር አለባችሁ፣ ሌላ ቀመር ዴቨሎፕ ማድረግ አለባችሁ ማለት ነው ያ ሌላ ቀመር ማለት ሁለታችሁን የሚያግባቡ ነገሮችን በደንብ ተነጋግራችሁ አይደንቲፋይ አድርጋችሁ እነዚህ ላይ አግሪ ማድረግ መቻል አለባችሁ ማለት ነው። እንደገና ለሁለታችሁ የሚመች ሌሎች ባህሪያት የሚኖሩ ከሆነ እነሱን ደግሞ ዴቨሎፕ ማድረግ ያስፈልጋል ማለት ነው። ግልጽ ነው አይደል? በሶስተኛ ደረጃ ልነግራችሁ የምፈልገው የኮሚኒኬሽን ባህሪያቸውን ማስተካከል አለባቸው። የሰው ልጅ አብሮ ሊኖር ወዳጅነት መገንባት አለበት። አይደል እንዴ? ወዳጅነት ሲገነባ ደግሞ የእርስ በርስ ኮሚኒኬሽን ወይም ደግሞ የእርስ በርስ ተግባቦት እነሱ ደግሞ ማደግ መቻል አለባቸው። በማናቸውም ነገር ላይ አንዱ ለአንዱ ግልጽ መሆን አለበት። አንዱ ለአንዱ ግልጽ መሆን መቻል አለበት። ይሄ እኔን ነገር ብቻ ነው የሚመለከተው እሷን አይመለከትም ወይም እሱን አይመለከትም፣ በትዳር ህይወት አይሰራም። በቃ ያቆመ የምታስበውን ነገር ሁሉ እሷ ማሰብ አለባት፣ እሷ ማወቅ አለባት። አንተ የምታስበውን ነገር የምታቅደውን ነገር፣ አንቺን የምታቅጂውን ነገር እሱ ማወቅ መቻል አለበት። ለምን የጋራ ጎል ሴት አድርጋችኋላ ኋላ ሪሌሽንሽፕ ማለት ወዳጅነት ማለት የጋራ ግብ ማስቀመጥ ነው። በመሀል ማለት ነው ድሮ እስካሁን ለብቻችሁ ግብ ስትጥሉ መታችኋል። እንዲህ ተምሬ እንዲህ አይቼ እናቴን አባቴን ረድቼ ትምህርቴን ተምሬ እንደዚህ ያደርጋሉ ነበር አደለ። የድሮ የግል ነው። አሁን ደግሞ የጋራ ግብ ነው የሚኖረው። ስለዚህ እንዲህ አድርገን የሚለው ነገር መተካት መቻል አለበት ማለት ነው። ሁለታችሁን አንድ የሚያደርጋችሁ ግብ ላይ በደንብ መመካከር ያስፈልጋል። የኮሚኒኬሽን ባህሪያችሁን በደንብ አድርጋችሁ ማድረቅ መቻል አለባችሁ። ምን ጊዜም ስትነጋገሩ ይሄ የአንገር ስሜት በቃ የህልከኝነት ስሜት መውጣት አለበት። በጣም እሱ በጣም ሰዎችን እርስ በርስ ሁለት ወዳጆችን አብረው እንዳይጓዙ የሚያደርግ ትልቅ መጥፎ ነገር ነው። ስለዚህ ከስሜት በጸዳ ስትነጋገሩ ያው እንግዲህ ፍቅር አላችሁ ተፈቃቅራችሁን የተጋባችሁት አይደል? እንደ ተፈቃቅራችሁ እስከገባችሁ ድረስ ያንን የእልህኝነት ስሜት ፍቅሩን መውረስ አለበት። ስለዚህ ስታናግር በፍቅር ነው፣ ስታናግሪው በፍቅር ነው። ያ ካለ ህይወታችሁ እውነቴ እጅግ በጣም ቆንጆ ህይወት ደስ የሚል የሚያስቀና ይሆናል ማለት ነው። ይሄ የኮሚኒኬሽን ነገር በጣም ወሳኝ ነገሮች ናቸው። እነዚህን ካዳበራችሁ ሌሎቹ እነዚህ ቁልፍ ነገሮች መጀመሪያ ካሳምራችሁ ሌሎች የሚመጡ ነገሮች ሁሉ እየተስተካከሉ ራሳቸው ይገባሉ። አሁን እኛ በዝርዝር ይሄ ነው ስላልን አይደለም። እኚህ ሶስቱን ነገሮች በቃ ያልኳችን ነገሮች አድርጉ። ከዛ ሌሎቹ በዚህ ድልይ ውስጥ በዚህ ማዕቀፍ ውስጥ እየገቡ ይመጣሉና በህይወታችሁ በጣም ቆንጆ ይሆናል የሚል የአባትነት ምክር አለኝ። ከዛ በተረፈ ደግሞ ያው ባልን ለብቻ መክርበት ሚስትን ደግሞ ለብቻ መመክርበት የራሴ የሆነ ሴሽን ስላለኝ እዛ ላይ ነው አነሳላችሁ። አሁን የጋራ ምክር በጣም ነው። አመሰግነው። እውነት ጥሩ ነገር ነው የተናገርከው። እኔ ከዚህ የተለየ ምለውም ነገር የለም። ሁሉን ጨርሶ ብሏችኋል። እናንተም ማድረግ ያለባችሁን ነገር እሱ የነገራችሁ እንዳለ ሆኖ መመካከሩ፣ ግልጽነቱ፣ መተሳሰቡ፣ አንዳችሁ ለአንዳችሁ መኖራችሁ ማህላችሁ ሰው አለማስገባት፣ ሶስተኛ ሰው እንደማያስፈልግ ኢቨን እኛ ራሱ ማለት ነው እኛ ራሱ አናስፈልግም። ማህላችሁ በቃ ጉዳያችሁን ራሳችሁ መፍታት እንዳለባችሁ፣ መነጋገር ያለባችሁን ሁሉ ነገር እዛው ጋር ተነጋግራችሁ መፍታት፣ በፍቅር መተሳሰብ ልክ አሁን ተፋቅራችሁ ለመጋባት አብሮ ለመኖር ቸኩላችሁ እንዳብራችሁ እንደምትኖሩት ሁሉ ያኔም ደግሞ ለመነፋፈቅ እንደ ባልና ሚስት ብቻ ሳይሆን እንደ እህት እንደወንድም እንደ ጓደኛ በቃ ጓደኛ ሚስት ወንድም እህት እናት አባትን የሚተካ ቅርርብነታችሁ እንደዛ ነው መሆን ያለበት። ከዛ ነገራችሁ ሁሉ ግልጽ ስለሚሆን መነጋገሩ አይከብዳችሁም። መሀላችሁ ሰው አለማስገባት ማንኛውንም ሰው አለማስገባት፣ ከዛ በተረፈ ወሬ አለመስማት፣ ከዚህ የሚመጣው ወሬም አለመስማት፣ ከዛ የሚመጣውንም ወሬ አለመስማት። ምክንያቱም በአሁኑ ሰዓት በሰው ላይ ነው አድሮ ሰይጣን ሰው ላይ የሚጫወተው እና የሰውም ትዳር በብዛት የሚፈርሰው በዚህ መልኩ ስለሆነ እናንተ ይሄንን ነገር መጠንቀቅ፣ እንደ መጀመሪያ ምክር የምላችሁ ይሄንን ነው። መሀላችሁ ሰው አታስገቡ፣ ራሳችሁን ጠብቁ፣ ተሳሰቡ፣ ተፋጠሩ፣ ተዋደዱ። በቃ እንደ ጓደኛ አሁን ለጓደኞቻችሁ እንዴት ነው የከፋችሁን እንኳን ይሄ ነገር ያሳፈራል ያስፈራል ሳትሏለ ለምታማክሩት ልክ እንደዛ ነው መመካከል ያለባችሁ ጓደኛ ሚስት ጓደኛ ባል ጓደኛ እህት ወንድም ባል ወንድም እህት ሚስት ሆናችሁ መኖር አለባችሁ ነው የምለው ከዚህ የተለየ ነገር የምለው ነገር የለም ያው ስዬ እንዳለው ለሚስት ለብቻ ማውረዋለኝ ለባልም ለብቻ የምናገረው ነገር አለኝ። ያንን ደግሞ ሌላ ጊዜ አብረን እናወራለን። ለአሁን ግን በቂ ምክር የሰጠናችሁ መሰለኝ፣ አይደለም አንተስ? አዎ እግዚአብሔር ይመስገን። በጣም ቆንጆ ነው። እንግዲህ እንተገብረዋለን፣ ግድ ነው። እኛም ደግሞ ደስ ብሎናል፣ ወስነን እዚህ ደረጃ ላይ ስለደረሰን ቤተሰብ ዛሬ እንግዲህ አላዛርና ትንሱ አንድ የሚሆኑበትን ከእዛ አንድ የሚሆኑበት ማይክ ነው፣ አንድ የሚሆኑበት ነገር ነው ይዘን የመጣ ነው። በጣም ደክመንበታል፣ በጣም ለክመንበታል። እውነት እንግዲህ የሰማንያ ፍርሚያቸው ነው። ካሜራው ጋር ላቅርብላችሁ። ይሄው ቤተሰብ ይኸው የተፈራረሙበት ይሄ አንዱ ያላዛር አንዱ የትንሱ የሚሰጥ የሰማንያ ጋር ብቻ በረቀታቸው ነው። ሳይ ባህል ወጉ ገንፎ ሰርጋቸው በወላጅ ደስታ ተመርቀዋል።

በጣም ነው ደስ የሚለው በቃ ተጋባም ማለት ነው ተጋባችሁ ከዛሬ ጀምሮ ከዚህ ስትመለሱ አብሮ መኖር ትጀምራላችሁ ማለት ነው በጣም የሚገርም ነው ቤተሰቦች ምን ይላል መሰላችሁ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወሳኝ ኩነት ምዝገባ የጋብቻ የምስክር ወረቀት። የምስክር ወረቀት ትንሣኤ በቀለ ቡኔ አላዛር አላካ ተሽቴ ይላል። ጋይስ እና ሌላውን እንኳን እግዚአብሔር ደስ አላችሁ። እንኳን ለዚህ ክብር በቃችሁ። እንኳን ለአንድነት እግዚአብሔር አጫችሁ። ከዚህ በኋላ ቤታችሁ ሞቆ ትዳራችሁ ሞቆ እግዚአብሔርን የምታመሰግኑበት ፍቅራችሁ የሚሞቅበት ትዳራችሁ የሚባረክበት ከመሀላችሁ ከጉልበታችሁ የሚመጣ ዘር እንዲሰጣችሁ ፍሬ እንዲሰጣችሁ በፍሬ እንድትባረኩ እግዚአብሔር አምላክ አንቺ ማህፀንሽን ያለምልመው። እግዚአብሔርን ለእናንተ የተባረከ እግዚአብሔርን የሚፈራ ቤተሰቡን የሚያከብር ዘር ማንዘሩ የሚወድ ለኢትዮጵያ የሚጠቅም ልጅ ይስጣችሁ። አሜን፣ አሜን። እግዚአብሔር ይስጣችሁ። አሜን። እንኳን ለዚህ ያበቃችሁ። አሜን። እንግዲህ ያው እግዚአብሔር ደግሞ በልጅ ባርካችሁ። አሜን። ልጆች ወልዳችሁ በስታችሁ ደግሞ እንደዚህ በፋሚሊ እንድንጫወት እግዚአብሔር ያብቃን። አሜን። ዘመናችሁ ይብዛ። አሜን። በእውነት በጣም ደስ ብሎኛል። በሄዳችሁበት የረገጣችሁት ሁሉ ይለምልም። እንግዲህ ደስ ብሎናል በጣም እናመሰግናለን። ያክብርልን። እንግዲህ ቤተሰብ ያው በዚህ መልኩ አንድ አድርገናቸዋል። እንግዲህ ያው አነስ አነስ ያለች ነገር አዘጋጅተን ደግሞ ወደ እናንተ ከጾም በኋላ እናቀርባለን። ግን አሁን መሀላቸው በቃ ብዙ ንፋሳቶች እንዳይነሱ አንድ መሆናቸው ግድ ነው በሚል ከቤተሰብ ጋር ከትልልቅ ሰዎች ጋር ተነጋግረን ለዚህ ውሳኔ ደርሰናል። እናንተም እንደምትወዱት ተስፋ አደርጋለሁ። ለቀጣይ ጊዜ እንገናኛለን። ደህና ሁኑ።